ረኛ አንቀላለድ አንቀላለድም፣ ግን በቀልድ እንያዘው። በቀልድ እንያዘው፣ እኔም በቀልድ አድርጌ በአሽሙር አንድ ቃል ልናገረው፣ አንድ ያስገቡት እና ከዛም በቃ እንጨርሰው። አሌክስ ቅድም ምክር እየመከራቸው ነበረ ሴቶቹን ፍቅር ለሚይዛቸው

እኔ ጌታን አላለበው ዚ እኔ እ ለእሷ ብይ ብሎ እንድታደረጊያቸው ረፍ እኔ ፋሲካን በጣም ነው ምዳት እግዚአብሔርን ወጣሽ በመድን ያለጣረ ነው፣ እግዚአብሔር ይሄ እናሁ ምን እንዳለኝ ታውቃለህ? አንድ ጊዜ ምን አለ፣ ግንባርሽ እንትን ሪንግ ላይቱን ያሳያል አለ። ማለት መላጣ ሆነሽ ያንጸባርቃል ማለቱ ነው። ገባ? ካሽሙሩ። ሁለተኛ ላይ ምን ነበር ያለኝ? ግንባርሽ ምን ነበር ያለው? ጋይ ስረሳሁት። ግንባርሽ ያምራል አደለ? ወይ ያምራል እኮ እኮ አንጣል። ምን ነበር ያለው የማ? አዎ ምን ነበር ያለው? ፋሚሊ ሂዱና ጻፉለት ይሄን አዎ ግንባርሽ አንቀጽ አለው። አንቀጽ ምንድን ነው ጋይስ? ግን ቢሆን ለምን ያነብልኛል፣ ለምን ያነብልኛል ፋሲካዬ። ኮመንት እኮ በቮይስ አድርገው የሚልኩልኝ እኮ ዋትሳፕ ላይ በጂ እኮ ነው ይሄ ማለት ፋሲካዬ ይሰማሽ ብሎ አይደል እንዴ? ጮክ ብሎ የሚያነበው በሆዷን በቦላ ብቻው አይስቅም እንዴ? አረ ፋሲካ ጃጃጅ ምጣልሻለህ። እህ ምን ይወጣልሻለህ? ምን ይወጣልሻለህ? አባቴ ምን ንገረው። ድሮ እሱ ራሱ እርጉዝ አይጣል ነበር እንዴ የሚመስለው፣ ወርጆ እንዲህ ብሎ ቦርጆ እንዲህ ብሎ አሁን አይደል እንዴ ሴክሲ የሆነው ጂም ጀምሮ። ኦ ሴክሲ ሆኖ ጂም። ማንቺ አበባ

ዞር በደ ዛሬ ሞደዋለሁ፣ ግን ሄድበታለሁ። ቆይ ልኩን ነው የምነግረው። ሀቢብቲ ዛሬ ካልተናገርኩት ነገም ተነገ ወዲያ ደጋግሞ ይሄድብኛል። ነው ሄድበታለሁ። እንዳልሄድበት የፈለገ ሰው አንድ ቁጥር ይጻፍ። ተይ ቀልድ ነው። እንደዚህ ቀልድ አለ ን? እሱ ግንባር በውርጭ ነበረው ድሮ። እኮ በውርጭ ነበር የሚሄዱበት በውርጭ ና ጠፋ። በምን እንተርበው ታዲያው? በምን እንተርበው? ጋይስ ድሮ በውርጭ ነበረው። ድሮ በውርጭ ነበረው። አሁንም እኮ ምንም የለውም። በርጩ ጠፍቶ በምን እንሂድበት? በውርጭ አለው። በፈሱ ፈሳ፣ እንደ ፈሳ ናሆም ላይቭ ላይ አመለጠው ፈሱ። ፈስ ደግሞ ተፈጥሮ ነው። እኔም ፈስቼ አውቃለሁ። ስንት ቀን ትናንትና ራሷም አምልጦኛል። እግዚአብሔር እንደው አትጋለጭ ሲለኝ የሚዩት ነበረ እንጂ ኖ፣ በእሷ አልሄድበትም። በእግዚአብሔር በፈጠረው ነገር አጽያት ነው። ኖ፣ በሌላ በሌላ ሰው እድሽ ሂጂበት ትለኛለች። አንጀቴ ረር ብሏል። አንጀቴ በጣም ሰውነቴ ይግሏል። ኑና እናንኩኝ። ጉንጮቼ ይግሏል ግን ለምን በግንባሬ ያሾፋል? ክርስቶስን ክርስቶስን ለምን በግንባሬ ያሾፋል? ግንባ አላ አልሰማሽም? ሪንግ ላይቱን ያሳያል ግንባር ይሽላል፣ ያን ያንጸባርቃል ማለት እኮ ነው። ክርስቶስ የምር ደግሞ እኔ ያ ያ እንበይ የመጣው በምን መሰለሽ? ካካካካካ ብሎ ሲስቁ ይሄ ጆሲ ደግሞ ወንበሩ እንዲያሽከረክሮ ዞሮ ሳቃየሽ ቆይጆ ሲነጋናኛ አንተም ሄድብካል ነው? አቢዋብ ጆን አቡ ስትጠራኝ ነበረ። ለክብሩ አልሄድም። አቡዬ ወይዬ ማሬ ጠርተሽኝ ነበር። ዘይቱን ካልኝ እኮ ነው። ሰላም ነው፣ አቢ፣ እንዴት ነሽ አለን። ዘይቱን፣ እንዴት ነሽ አለን። ምን ሆነሽ ነው ፋሲካ? አንቺ ስትወጪ እኔ እነሱን ጥዬው ወጥቼ ብፈልግሽ ብፈልግሽ የለሽም። ግሚጫዎች ዜድ መጣች እና የሆነ የሚሮጥ ነገር ላይ አድርጋ አንቺ እና እንትና ብላ ስታስቀኝ ነው፣ እምቦይ መጣና ይህንን ላይ ለፊቴ ላይ ረጭቼን የተረጋጋሁት እንዲመለስ እምቦይ። በጣም ነው ያናደዱኝ እኮ። እኔ እኮ እሱን ላናግርሽ እኮ ነው ጥዬ እነሱን ጥዬ ወጥቼ። አንቺ ኢንቪቴሽንሽ ኦፍ ነው። ዜድ ኢንቪቴሽኗ ኦፍ ነው። በምን ላገኘች? ከዛ አይ በቃ አልፈለገችም። ኢንቪቴሽን ራሱ ነው እንደዛ የሚሆነው እንጂ እኔ አልችልበትም። ኦፍ እና ኦፍ ነው ራሱ ነው። እንዴ ነሽ አሁን? በግንባሬ ይተርቡኛል ሁሌም። ከዛ እኔው ማንሄድ ሳደርግ ደግሞ ፀጉርሽ ናፈቀን ይላሉ። ከዛም በግንባሬ ነው እረድን። እንደ ሰው እንዴት በተፈጥሮ ግንባሩ ይተረባል? እኔ ሁሌም እትቀላለሁ። እሑድ ቀልድ መሰለኝ እኔ ኧረ! እኔ የት አግኝቼው ድሮ ድሮ ነው። ድሮ ጂጂ ትንሽ አንበሳ ደሳለች፣ ትንሽ አንበሳ ደም ያው የምትለው በፊት እንትን አትሉም፣ አትቀላለዱም። እና በፊት ኧረ እንዋደድ ነበረ ነው። አይደለም ቀልድ፣ ይሄ ቀልድ። ይኸውልሽ፣ ቀልድ እና ቀዘን ቤት ያበላሽ። ኦሬዲ ሁሌ የምትቀላለዱ ከሆነ ይሄ ቀልድ ነው። እነሱም ለቀልድ ብለው ነው። ትቀላለዳላችሁ ወይስ አትቀላለዱም? ሜላ ጊዜ ትተራረባላችሁ፣ ትቀላለዳላችሁ አይደል? ኧረ እኛ አንቀላለድም፣ አንቀላለድም። ግን ተይው፣ በቀልድ እንያዘው፣ በቀልድ እንያዘው። እኔም በቀልድ አድርጌ በአሽሙር አንድ ቃል ልናገረው እንዲያስገቡትና ከዛም በቃ